ባለቤት የሁሌም ፎቶ ላኪ እያለ ያስቸግረኛል ይሄ ደግሞ ሐራም እንደሆነ እየተማርኩ ነውእና አልክም አልኩት ይህን ባልኩበት ተጠያቂ ነኝ ሐቄን አልተወጣሽም እያለ ይዝትብኛል በዚህ ጉዳይ ላይ ብዙም ጊዜ እንጣላለን ምን ማድረግ አለብኝ ምክርስቶን የሚል ጥያቄ አፍንጫ መበሳት እንዴት ይታያል የተወላገደ ጥርስንስ እንዲስተካከል ማሳሰር እንዴት ይታያል? የሚል ጥያቄ አዳበን ነው ማድርጌ ከተኛሁ በኋላ እንደገና ከእንቅልፍ ብነሳ እንደገና ስተኛ ደግሜ አዳበን ነው ማድረግ አለብኝ ወይስ የመጀመሪያው ይበቃል? የሚል ጥያቄ የህፃን ልጅ ሽንት በስንት ጊዜ ጀምሮ ነው የሚነጅሰው? ልብስ ከነካስ እንዴት ነው ማድረግ ያለብን? የነካውን ብቻ ነው ማጠብ ያለብን ወይስ ከነገላችን ሙሉ ነው መታጠብ ያለብን የሚል ጥያቄ አባቴ ሌላ ሚስት አግብቷል እናም እኛን አይጠይቀንም እኛም ስናናግረው በግድ ነው መልስ የሚሰጠን እቤቱን በተደጋጋሚ ስንሄድ አያናግረን ደስተኛ አይደለም እኔ ቤቱ ሄጄ አድሬ ሳናግረው ደስተኛ አልነበረም እንዲሁም ለትዳር ሲጠየቅ ያለ ምክንያት አያገባኝም ይላል እኔ በድርጊቱ በጣም እየተሰማኝ ስለሆነ ግንኙነቴን ለማቋረጥ እያሰብኩ ነው ምን ይመክሩኛል

የነካውን ብቻ ነው ማጠብ ያለብን ወይስ ከነገላችን ሙሉ ነው መታጠብ ያለብን የሚል ጥያቄ ነው። በመሰረቱ በየትኛውም እድሜ ላይ የሚገኝ የሰው ልጅ ሽንት ነጃሳ ነው። ባይሆን የምግብ ያልጀመረ ወንድ ህፃን ልጅ ሽንት ነጃሳነቱ ቀለል ያለ በመሆኑ በዛ ያለ ውሃ በመርጨት በማፍሰስ ነጃሳውን ማስወገድና ማጥራት ይቻላል። ከዛ ውጪ የህፃንም ይሁን የአዋቂ ሽንት እንዴተኛውም ነጃሳ በትክክል ታጥቦ መወገድ አለበት። የህፃን ልጅ ሽንት ከስንት ጊዜ ጀምሮ ነው የሚነጅሰው የሚለው የጊዜ ገደብ የለውም፣ ምን ጊዜም ይነጅሳል። ነገር ግን ምግብ መብላት ያልጀመረ ወንድ ህፃን ልጅ ሲሆን ነጃሳውን በብዛት ውሃ በማፍሰስ በመርጨት ብቻ ማስወገድ ይቻላል። ከዛ ውጭ ያለው የአዋቂም ይሁን የሴት ህፃን ልጆች ሽንት ነጃሳው መወገዱን እስክናረጋግጥ ድረስ ማጠብ ግዴታ ይሆናል። የወንድ ህፃን ልጅ ሽንት ቀላል ነጃሳ ነው ተብሎ ውሃ በመርጨት ብቻ ነጃሳውን ማስወገድ የሚቻለው እድሜው ስንት ከሆነ ነው ለሚለው ጥያቄ መልሱ ከጡት ተጨማሪ ምግቦችን ስጡኝ ብሎ ምልክት ተሳይቶ ለምግብ ፍላጎትና ጉጉት ኖሮት የሚበላበት እድሜ ላይ ሲደርስና አብዛኛው ምግቡ ከጡት ይልቅ ሌሎች ምግቦች ሲሆኑ ይህን ሽንቱ ይነጅሳል። በመጠኑ ሌሎች ተጨማሪ ምግቦችን ቢበላም ምግብ ፈልጎና አምሮት ስጡኝ ብሎ ምልክት አሳይቶ እስካልበላ ድረስ ዋና ምግቡ የእናቱ የጡት ወተት እስከሆነ ድረስ የሽንቱን ነጃሳ ውሃ በመርጨት በቀላሉ ማስወገድ ይቻላል። ሙሉ ምግቡ ከእናት ጡት ውጪ ከጡት ወተት ውጪ ሲሆን፣ አሊያ ደግሞ አብዛኛው ምግቡ ይህ ሲሆንና ምግብ አምሮት ስጡኝ ብሎ ምልክት አሳይቶ የሚመገብ ሲሆን በየትኛውም እድሜ ላይ ቢኖር ሽንቱ እንደየትኛውም ነጃሳ በትክክል መታጠብ ይኖርበታል። በእንዲህ አይነቱ ሁኔታ ላይ መታጠብ ያለብን ገላችንም ጭምር ነው ወይ ለሚለው፣ ሽንቱ የነካውን ቦታ ብቻ ነው ማጠብ ግዴታ የሚሆነው። ሰውነትን ነክቶ ከሆነ ሰውነትን፣ ልብስን ነክቶ ከሆነ ልብስን ማጠብ ግዴታ ይሆናል። በተረፈ የነካው ልብስን ሆኖ ሳለ ሙሉ ገላን መታጠብ አሊያ ደግሞ ልብሱን ያልነካውንም ክፍል ጭምር ማጠብ ግዴታ አይሆንም። ከፊል የሰውነት አካል ነክቶ ሳለም ሙሉ ገላን መታጠብ ግዴታ ነው አይባልም። ሌላኛው ጥያቄ ሀገር እያለሁኝ ያመኘ ነበረ፣ እና ቤተሰብ ጸበል ወሰዱኝ። ቦታውም ቤተ ክርስቲያን ነው። አሁን ላይ ሽርክና ኩፍር መሆኑን አወቅኩ። ከእስልምና ወጥቻለሁ፣ እንዲሁም አይነናስ አስወጥቼ ነበረ። ይሄ እንዴት ይታያል ቢያብራሩልኝ የሚል ጥያቄ ነው። ቤተ ክርስቲያን ሽርክ የሚሰራበት ቦታ ነው፣ በአላህ የሚከፈርበት ስፍራ ነው። ወደዚህ አይነት ቦታ ላይ መሄድ ከሙስልም አይጠበቅም። በተለይ ታሞ ለመፈወስ ተብሎ ከሆነ ወደዛ የሚካሄደው። አካላዊ ስጋዊ ህመምን ለመታከም ብሎ ሄዶ ልብ መታመም ነው፣ እምነትን ማበላሸት ነው። የሚፈውሰው አላህ ተባረከ ወተዓላ ብቻና ብቻ ነው። ነቢዩላህ ኢብራሂም አለይሂ ሰላም፣ ወኢዛ መሪብቱ ፈሁወ የሽፊን፣ በላ ስታመም የሚፈውሰኝ አላህ ብቻ ነው በላ። ይሄ ነው ሙእሚን በሙሉ ሊል የሚገባው። ሲታመሙ መድኃኒት መውሰድ መታከም በሸሪዓችን ተፈቅዷል። ነቢይም ዓለይሂ ሰላቱ ወሰላም አዘዋል። ነገር ግን ሐራም በሆነ በተከለከለ መንገድ እንዳንታከም መድኃኒት እንዳንጠቀመም ሸሪያችን ከልክለዋል። ቤተ ክርስቲያን በመሄድ ጸበል በመጠቀም ፈውስ ይገኛል ተብሎ በሸሪያችን አልተነገረም። ሙስሊሞች ዘንድም ይህ የሚታወቅና የሚያምኑበት ነገር አይደለም። በመሰረቱ አንዳንድ ሁኔታዎች ላይ ለአንዳንድ ምክንያቶች ቤተ ክርስቲያን መግባት ይቻላል፣ አይቻልም፣ ሌላ ጉዳይ ነው። ነገር ግን ታሞ ፈውስ ለማግኘት ብለው ወደዛ መሄድ ወደ ጸበል መሄድ ከሙስሊም አይጠበቅም። ብዙም የሚያስከትላቸው መዘዞች ይኖራሉ። ኢማኑ ደካማ የሆነ ሰው ይፈተናል። አንድ ነገር ራሱ ላይ ከለከል ይችላል፣ ነገር ግን የሚያስከትለው መዘዝ ታይቶ የሚከለከልበት ሁኔታ ይኖራል። ስንታመም ቁርአንን ቀርተን፣ ሌሎች በቁርአን የሚያምኑ ሰዎች ቁርአንን ቀርተውልን ዱዓ አድርገን መፈወስ እንችላለን። በሕክምና የተረጋገጡ ሰዎች ዘንድ በሙሉ መድኃኒትነታቸው የተመሰከረላቸው ነገሮችን ተጠቅመን ወስደን መታከም እንችላለን። ለክፍትን ለማስወገድ ዐይነናስን ለማስወገድ ሸሪዓ ላይ የተቀመጡ መፍትሄዎች አሉ። ሙስሊም በእነዚያ ሊብቃቃ ይገባዋል። አህለል ኪታቦች የክርስትናን የአይሁድን እምነት የሚከተሉ ሰዎች ሩቃ ማድረግ ይችላሉ? አይችሉም? በዑለሞች መሃል ኺላፍ ያለበት ጉዳይ ነው። አይችሉም ያሉ አሉ። በሩቃ ሰዓት የሚጠቀሙት ነገር ሺርክ እስካልሆነ ድረስ ሩቃ ማድረግ ይችላሉ ያሉ አሉ። ነገር ግን በዘመናችን ከእስልምና ውጪ ያለን መንገድ የሚከተሉ ሰዎች ሽርክ ወሯቸዋል። ከእስልምና ውጪ ያለን መንገድ ከሚከተሉት አልፎ እስልምናን እንከተላለን የሚሉ ብዙ ሰዎችም ጭምር ሽርክ ወሯቸዋል። አላህን ትተው ሙታንን የሚለምኑበት አላህ በፈቀደው መልኩ ኢስቲጋታ ተወሱል ማድረግን ትተው በሙታን ሩቅ ባሉ ተወሱል ኢስቲጋታ የሚያደርጉበት ሁኔታ አለ። በእንዲህ አይነቱ ሓል ላይ የኩፍር መንገድ ላይ ያለ ሰው ሩቃ ያደርግልኛል፣ ዱዓ ያደርግልኛል፣ ፈውስ ከሱ አገኛለሁ ብሎ ማመን ወደዛ መሄድ ትልቅ የሆነ አደጋ ነው። ኢማሙ ማሊክ ረሂመሁላህ ተዓላ የአህል ኪታቦችን ያይሁድ፣ የክርስቲያኖችን ሩቃ ለመፈወስ ብለው የሚናገሩት የሚያደርጉትን ነገር እጠለዋለሁ አልወደውም። ይሄን የሚሉት የዲን መሪ ናቸው። የመዲና ሰዎች ኢማም ናቸው። የኢማሙ ሻፊዒ ሼኽ ናቸው። ለምንድን ነው የአህል ኪታቦችን ሩቃ የማንወደው? ሩቃ የሚያደርጉት አላህ ባወረደው በትክክለኛው መጽሐፍ ነው ወይስ ዲኑ በሚያወግዘው ከሲህር ጋር ከድግምት ጋ በሚመሳሰል መልኩ ነው ሩቃ የሚያደርጉት። ስለማናውቅ እነሱ ሩቃ ሊያደርጉልን ስንታመም እነሱ ጋር ሄደን ዱዓ ሊያደርጉልን አይገባም። መበላ ባለንበት ጊዜ ሲህርና ድግምት እጅጉኑ ተስፋፍቷል። እነሱ ጋ ያለው መጽሐፍም የተዛባ መጽሐፍ እንደሆነ ቁርአን ነግሮናል። ወደ እነሱ የሚሄድን ሰው ቁርአን ቀርተው ነው ለመፈወስ የሚሞክሩት። በጭራሽ አይደለም። ተውራት ኢንጅልን ነው እዛ ውስጥ ያለ ነገር ነው የሚቀሩት፣ የተበረዘ ነው ሲጀምርም ከአላህ ውጭ ያለን አካል ድረስልኝ፣ አድነን፣ ያድንሃል የሚሉ ሰዎች ናቸው። መስቀል ያድንሃል ብለው መስቀል የሚያሳልሙ በመስቀል የሚመቱ ሰዎች ናቸው። ጂኒን ለማውጣት ለክፍትን ለማስለቀቅ፣ ከአይነ ናስ ከቡዳ ለማዳን በሸይጣን የሚታገዙበት የሽርክ ድርጊቶችን የሚፈጽሙበት ሁኔታ ይኖራልና፣ ሙስሊም ከእንዲህ አይነት በላል ጥመት፣ እምነትን ከሚያበላሽ ነገር ሊርቅ በአላህ ሊብቃቃ፣ ቁርአን ሊቀራ፣ ዱዓ ያደርግ፣ ሌሎች ፈዋሽነታቸው የተረጋገጠና የተመሰከረላቸው ነገሮችን ሊጠቀም ይገባል። ለፈውስ ለህክምና እንኳ ባይሆን ቤተክርስቲያን መግባቱ በራሱ የተከለከለ ነው፣ የተለያዩ መዘዞች፣ ጉዳቶች ስላሉት። ከዑመር ኢብኑ አልኸጣብ እንደተነገረው የሻም አካባቢ የቤተክርስቲያን መሪዎች ምግብ አዘጋጅተው ዑመር እና ብለው ሲጠሯቸው እኛ ቤተክርስቲያን አንገባም ቤተክርስቲያን ውስጥ ምስል ስላለ ብላ። ስለዚህ በጥቅሉ ቤተክርስቲያን መግባቱ ራሱ ፊትና ነው። ለፈውስ ብሎ መሄዱ ሌላ ፈተና ነው። እዛ ሄዶ ሸሪሐ ላይ እውቅና ያልተሰጠውን ጸበልን ፈውስ ይሆነኛል ብሎ መጠጣት ከእሱ ጋር ተያይዞ ሊመጣ የሚችለን የሽርክ ቃላትን መስማት መስቀል መንካትና መሳለም ወይም በመስቀል መመታት ይህ በሙሉ እስላምን ዲንን የሚያደፈርስ ነው። ዕሙመን ባለማወቅ በጀህልና ወደዚያ የሄደና እነዚህ ነገሮችን ያደረገ ሰው አካባቢ ላይ እውቀት ከሌለ፣ ዕለሞች ከሌሉ ሆን ብሎ ሳይሆን በጀህልና ከሆነ ያደረገው ይህ ድርጊቱ ከእስላም ያወጣል አይባልም። ላለፈው ተውበት ማድረግ መጸጠት በቀጣይ ከእንደ አይነት ነገር መታገብ ነው። ሌላኛው ጥያቄ ቁርአን ከፍቶ ስራ መስራትና ሰው ከፍቶ እያደመጠ ሌሎች ቢያወሩ እሱ ወንጀለኛ ይሆናል ወይ የሚል ጥያቄ ነው። ቁርአንን መቅራቱም ማድመጡም ማስተንተኑም በህመም ጊዜ ፈውስ ይሆነኛል ብሎ መቅራት መጠቀሙም የህይወት መመሪያ ማድረጉም ትልቅ ዕባዳ ነው። አላህ ተባረከ ወተዓላ ቁርአን ሲቀራ ዝም በሉ፣ አድምጡ፣ አላህ ያዝንላችኋል በሏ። ስለዚህ ከቁርአን አደብ አንዱ ቁርአን ሲቀራ ዝም ብሎ ማድመጥ ነው። ሆኖም በጊዜው ቀጥታ እየተቀራ ያለና ከዚህ ፊት ተቀርቶ ተቀጥቶ የተቀመጠ በሚከፈትበት ጊዜ ያለው ሁኔታ በተወሰነ መልኩ ለውጥ ሊኖረው ይችላል። ነገር ግን በጥቅሉ ቁርአንን ማን ነው የሚቀራው ማን ቁርአን ስንሰማ ዝም ብለ ማድመጥ ለኛ የተሻለ ነው። ይህ ግዴታ ነው የሚባለው ሶላት ላይ ሁጥባ ላይ ሲሆን፣ ከዛ ውጭ ባለው ግን ፈዲላ ነው። ትልቅ አጅር የሚያስገኝ ተወዳጅ ተመራጭ ሥራ ነው። ቁርአንን ከፍቶ ሙሉ በሙሉ ወሬ ማውራት አደብ አይደለም። ቢያንስ የከፈተው አካል የሚያደምጥ መሆን አለበት። ከፍተውት ሁሉም አብረው ቁጭ ብለው የሚያወሩ ከሆነ የቁርአንን ክብር ይነካልህ። ቁርአንን የከፈተው አካል ሆን ብሎ ቁጭ ብሎ ያደምጠ ሌሎች ያወሩ እንደሆነ አላማቸው ቁርአኑ እንዳይሰማ ጫጫታ መፍጠር፣ እንቅፋት መሆን እስካልሆነ ድረስ ለበቂ ምክንያት ከሆነ የሚያወሩት ወንጀለኛ ናቸው አይባልም። ነገር ግን አደብ ጥሰዋል ነው የሚባል በተቻለን ያክል ቁርአን ለማድመጥ ጥረት እናደርጋለን። የግድ የሆኑ ነገሮች ሲኖሩ አቁመነው ማስተላለፍ ያለብን መልእክት አስተላልፈን ወደ ወደ ቁርአኑ መመለሱ የተሻለ ይሆናል። ስራ እየሰሩ ቁርአን ማድመጥ ምንም ችግር የለም። ለራሱ ስራ እየሰራ ሊያደምጥ ቁርአን ከፍቶ ሳለ በየመሃሉ ሌሎች ሰዎች ማውራታቸው እሱን ወንጀለኛ በጨራሽ አያደርገውም። ሌላኛው ጥያቄ የ176372 ብር የሁለት ዓመት ዘካ ስንት ነው የሚወጣለት? ለአህባሽ ወገኖቻችንስ መስጠት ይቻላል? እንዲሁም ሶላት ለማይሰግዱትስ የሚል ጥያቄ ነው። ዘካን ሁለት ዓመት ማቆየት አይቻልም። ዘካ የሚወጣበት ገንዘብ ወይም ንብረት ዘካ የሚወጣበት መጠን ላይ ከደረሰ ዓመት ከሞላው ወዲያውኑ ዘካ ማውጣት ግዴታ ነው። ላለፈው ተውበት ማድረግ ያስፈልጋል። በቀጣይም በየዓመቱ አወጣለሁ ብሎ ራስን ማሳመና ማዘጋጀት ተገቢ ነው። የ176,372 ብር የሁለት ዓመት ዘካው 8000 818 ብር ከስልሳ ሳንቲም። ዘካተል ማል የሚሰጠው ለሙስሊም ሰላትን በአግባቡ ለሚሰግድ በአላህ ተባረከ ወተዓላ ለማያሻርክ የተሰጠውን የዘካ ገንዘብ አላህ በሚወደው መልኩ ለሚጠቀም አካል ነው የሚሰጠው። ሌላኛው ጥያቄ አፍንጫ መበሳት እንዴት ይታያል? የተወላገደ ጥርስንስ እንዲስተካከል ማሳሰር እንዴት ይታያል የሚል ጥያቄ ነው። ጥርሱ በጣም ከሆነ የተወላገደው ጥርሱ በጣም የተወላገደ በመሆኑ ምክንያት ከሰው ጋር በሚሆኑበት ጊዜ መሸማቀቅን ማፈርን የማስከተል ደረጃ ከደረሰ ማስተካከል ይቻላል፣ ችግር የለው። የሚከለከለው ለውበት ብሎ ለውጦችን ማድረግ አማ እንደ ጉድለት እንደ እንከን የሚቆጠርና የሚያሸማቀቅን ነገር ማስወገድ ዐይብን ከማስወገድን የሚቆጠረው አፍንጫው ተቆርጦ የነበረ ሰው ከብር አፍንጫ ሰርቶ ከጊዜ በኋላ ሽታ ሲያመጣ ከወርቅ እንዲያሰራ ነቢዩ ዓለይሂ ሰላቱ ወሰላም እንደመከሩት ሐዲስ ላይ ተነግሯል። እንከንን ለማስወገድ ተብሎ ከሆነ የሚደረገው እንደሚቻል የሚያሳይ ነገር ግን ጥርስ ላይ ያለው ክፍተት፣ መወላገድ ያን ያክል ከፍ ያለ ካልሆነ ለተጨማሪ ውበት ተብሎ ከሆነ የሚደረገው አስፈላጊ አይደለም። የአፍንጫ መበሳቱን በተመለከተ ሴቷ ያለችበት ሀገር ላይ የአፍንጫ መበሳት አፍንጫ ላይ ጌጥ ማድረግ የተለመደ ከሆነ ምንም ችግር የለም። ጆሮ መበሳት እንደሚቻለው ሁሉ አፍንጫ መበሳትንም በዛ ላይ ቅያስ አድርገዋል በርካታ ፉካሃዎች። በመሰረቱ ሴት ልጅ እንድትዋብ ሸሪዓ ይፈቅዳል፣ በትክክለኛው መንገድ እስከሆነ ድረስ የምትዋበው ለባሏ እስከሆነ ድረስ ተውባ ተገላልጣ ውበቷን ያሳየች እስካልሄደች ድረስ ባለችበት ሀገር ላይ ማድረግ የፈለገችው ነገር የሴት ውበት መሆኑ ሴት ልጅ ለውበት ብላ ማድረጓ የተለመደ መሆኑ እነዚህና መሰል የሆኑ ነገሮች ከተሟሉ አፍንጫ መበሳት ይቻላል። ሀገሩ ላይ ካልተለመደ አላማዋም በትክክለኛው መንገድ ለመዋብ ሳይሆን ሌላ ባዕድ እምነት ካላቸው የህንዱን እምነት ከሚከተሉ ሰዎች አለያ ደግሞ ከአኽላቅና ከአደብ ካፈነገጡ መጥፎ ረአያዎች ለመመሳሰል ተብሎ ከሆነ የሚደረገው ይሄን ይከለከላል። በዘመናችን የነበሩት ታላላቅ ዑለማዎች እንደና ኢብኑ ባዝ፣ ኢብኑ ዑተይሚን ሌሎችም አፍንጫን መበሳት ችግር እንደሌለው ጠቅሰዋል። ኢብኑ ዑሰይሚን ቢቀር የተሻለ ነው፣ ነገር ግን ሴት ልጅ ባለችበት ሀገር ላይ እንደ ውበት እንደ ጌጥ የሚቆጠር ከሆነ አፍንጫን መበሳት ችግር የለውም በላ። ነገር ግን መስፈርቱን ልብ ማለት አለብን። አፍንጫዋን ተበስታዛ ላይ ጌጥ አድርጋ ፊቷን ገልጣ ምትሄድ መሆን የለባትም ሴት ልጅ ፊቷ ላይ ተጨማሪ መዋቢያዎችን ካደረገች በኒካብ ፊቷን መሸፈን ግዴታ አይሆንባትም የሚሉ ዑለሞች ዘንድም ቢሆን ፊቷን መሸፈን ይሄኔ ግዴታ ይሆንባታል የተወሰኑ ዕለሞች ፊትን በኒቃብ መሸፈን ግዴታ አይደለም የሚል አቋም አላቸው እንዲህ አይነት አቋም ካላቸው አንዱ አልባኒ ናቸው። ነገር ግን እሳቸውም ይሁን ሌሎች እንዲህ አይነት አቋም ያላቸው ዕለሞች ሴት ልጅ ፊቷ ላይ ተጨማሪ ጌጦችን ካደረገች ከተኳኳለች ከተቀባባች ይሄኔ ፊቷን መሸፈን ግዴታ ይሆንባታል ይላሉ እዚህ ደረጃ እንኳ ባይደርስ ፊቷ ላይ ምንም አይነት ተጨማሪ መዋቢያዎችን ባታደርግ ፊትን መሸፈኑ በላጭ እንደሆነም ተናግረዋል ሴት ልጅ አልባኒ ራሳቸው ሴት ልጆቻቸውን ኒቃብ አስለብሰዋል። ከፈትዋ ተቅቡ አስበልጠዋል ሁሉ ተብሎላቸዋል። እሻሂድ እዚህ የተፈለገው ሴት ልጅ እንደዚህ አይነት መዋቢያዎችን ጌጦችን ካደረገች ይህኔ ፊቷን መሸፈኗ ያለምንም ክላፍ ግዴታ ይሆንባታል ማለት ነው። ሌላ በዲን ተፈቅዶዋል፣ አፍንጫን መበሳት ብላ ሴት ልጅ አፍንጫዋ ላይ ጌጥ አድርጋ ፊቷን ገልጠ የሄደች እንደሆነ ይህኔ ወንጀለኛ ትሆናለች ነው። ሌላኛው ጥያቄ ያደግኩት ከእናቴ አክስት ልጅ ጋር ነው፣ በልጅነቴ ነው እናቴ የሞተችብኝ ያሳደገችኝ ሴትዮ ህፃን ሁኜ አጥብታኛለች እስከ ሁለት ዓመት ስድስት ወር ድረስ። አሁን እኔ ያለሁት ስደት ነው። የእሷ ልጆች ለእኔ አጅነቢ ሆኑብኛል። ባሏስ ለእኔ አጅነቢ ነው? እነሱ እኔን ማየት ይችላሉ ወይስ አይችሉም? ቢያብራሩልኝ ጀዛከላህ ኸይረን የሚል እድሜው ከሁለት ዓመት በታች ሆኖ በምግብ ብቻ ተብቃቅቶ መኖር ማይችልበት እድሜ ላይ ያለን ህፃን አንዲት ሴት አምስት ጊዜና ከዛ በላይ ካጠባቸው የጡት እናቱ ትሆናለች። ሌላኛው መስፈርቱ ከሁለት ዓመት በታቸው ነው። እነዚህ ተሟልተው አንድ ህፃን ከአንዲት ሴት ልጅ ከአንዲት እናት ጡት ከጠባ እሷ እናቱ ትሆናለች። ባሏ ጡት ለጠባው አካል የጡት አባቱ ይሆናል። አጅነቢነቱ ይቀራል። ያጠባችው ሴት የወለደቻቸው ልጆች በሙሉ ወንድሙ እህቱ ይሆናሉ፣ ከራሱ ጋር የጠቡትም ይሁን ከዛ በፊት የተወለዱት ከዛ በኋላ የሚወለዱት። ያጠባችሁ ሴት የወለደቻቸው ልጆች በሙሉ ወንድም እህት ይሆናሉ። ያጠባችሁን ሴት የወለዱ አባትና እናት የጠባው አካል የጡት አያቱ ይሆናሉ። ያጠባችሁ ሴት ወንድምና እህቶች አክስቶች ይሆናሉ። ያጠባችሁ ሴት ባለቤት ወንድምና እህቶችም አክስትና አጎት ይሆናሉ። ያጠባችሁ ሴት ባለቤት አባትና እናቶችም አያት ይሆናሉ። በጠባው ህፃን በኩል ግን ዝምድናው አይሰራጭም። ዝምድና የሚሰራጨው ባጠባችው ሴትና በባሏ በኩል ብቻና ብቻ ነው። ያኒ መሐመድ የሚባል ሰው ፋጢማ ከምትባል ሴት ቢጠባ የፋጢማ ቤተሰቦች በሙሉ ለሱ የጡት ቤተሰብ ይሆናሉ። በሱ በኩል ግን አባቱም ይሁን እናቱ ወንድም እህቶቹ ያጠቡት ቤተሰቦች የጡት ዘመድ ሊሆኑ አይችሉም። ያጠባችው ሴት ልጆች ለሱ አጅነቢ አይሆኑም። ለሱ ወንድሞች ግን አጅነቢ ይሆናሉ። ይሄ ረዳዓ በመባል የሚታወቅ ከክታቡን ኒካህ ጋር ከተለያዩ ርዕሶች ጋር ተያይዞ በሰፊው የሚነሳ ጉዳይ ነው። ነቢያችን ሰላቱ ሰላም በጡት መጣባት ምክንያት ሐራም ይሆናል በስጋ ዝምድና ምክንያት ሐራም የሚሆን ነገር ሁሉ ብለዋል። በመዕነል ሐዲት የጡት ወንድምን የጡት እህትን ማግባት አይቻልም። የጡት እናት የጡትናት ልክ እንደ እናት ነው የምትታየው፣ የጡት አባትም እንደዚሁ። የጡት ዝምድና ከሥጋ ዝምድና ለየት የሚለው ጥቂት ነጥቦች ላይ ነው። ከዚህ አንዱ ኒካህ ማሰር ላይ ነው። የጡት ወንድም ለጡት እህቱ ሐላፊ ሆኖ ኒካህ ማሰራ አይችልም። የጡት ወንድም የጡት እህት ከስጋ ወንድምና እህቶች ጋር ተቀላቅሎ ውርስ መካፈል አይችልም። እነዚህ ነጥቦች ላይ ነው ልዩነት ያለው። በተረፈ ሌሎች ነገሮች ላይ በሙሉ እንደ ስጋ ዝምድና ነው የሚታይ። ሌላኛው ጥያቄ አዳበነው ማድርጌ ከተኛው በኋላ እንደገና ከእንቅልፍ ብነሳ እንደገና ስተኛ ደግሜ አዳበነው ማድረግ አለብኝ ወይስ የመጀመሪያው ይበቃል የሚል ጥያቄ ነው። በሁለቱ እንቅልፎች መሃል ሰፊ ልዩነት ካለ ቢደረግ መልካም ነው። በሁለቱ እንቅልፎች መሃል ሰፊ ልዩነት ከሌለ ለሽን ተነስቶ መልሶ መተኛት የረሱት ጉዳይ ኖሮ ያን አስተካክሎ ተመልሶ መተኛት ከሆነ የፊተኛው ይበቃል። ይህንም ቢሆን ተመልሰው ሲተኙ ቢስሚላህ ማለት፣ ሌሎች ልቅ የሆኑ ዚክሮችን ማብዛት፣ መልሰው የሚተኙበትን ፍራሽ አልጋ በብርድ ልብስ ባንሶላ ጫፍ ሶስት ጊዜ መታ መታ ማድረግ ሱና ይሆናል። ተአንዳችሁ ከፍራሹ ተነስቶ ተመልሶ እዛ ላይ ሲተኛ በልብሱ ጫፍ ሶስት ጊዜ መታ መታ ያደርገው፣ በቦታው ላይ ምን ተተክቶ ሊጠብቀው እንደሚችል አያውቅም፣ የሚል ሀዲት አለና በአንሶላ ብሩድ ልብስ ጫፍ መታ መታ ማድረጉ ሱና ይሆናል። አዳብ ግን ምን ደግመው። በሁለቱም እንቅልፎች መሃል ሰፊ ልዩነት ሲኖር ሁለቱም ራሱን የቻለ የተለያየ እንቅልፍ ተደርገው የሚወሰዱ ሲሆን፣ ሌላኛው ጥያቄ ባለቤት የሁሌም ፎቶላኪ እያለ ያስቸግረኛል። ይሄ ደግሞ ሐራም እንደሆነ የተማርኩ ነውና አልክም አልኩት ይህን ባልኩበት ተጠያቂ ነኝ። ሐቄን አልተወጣሽም እያለ ይስትብኛል። በዚህ ጉዳይ ላይ ብዙም ጊዜ እንጣላለን። ምን ማድረግ አለብኝ? ምክር ስጡኝ የሚል ጥያቄ ነው። ፎቶ ባለንበት ጊዜ ብዙዎችን እየፈተነ ያለ ጉዳይ ነው። ፎቶ የተፈቀደው ለሐጃ ብቻ ነው። አስፈላጊ አስገዳጅ የሆኑ ነገሮች ሲኖሩ ብቻ ነው ፎቶ የሚቻለው። በተረፈ ፎቶ ማንሳት፣ ስዕል መሳል ከከባኢሩ ዙኑብ ከከባባድ ወንጀሎች እንደሚመደብ የሚያሳዩ እጅግ በጣም በርካታ ሐዲሶች አሉ። ፎቶም ያነሱ ስዕል ሚስሉ አላህ ይርገማቸው ተብሏ። የቅያም ቀን ቅጣት የሚበረተባቸው ሙሰዊሮች ናቸው። ፎቶም ያነሱ ስዕል ሚስሉ ናቸው ተብሏ። የተከለከለበት ምክንያት ከአላህ ጋር መፎካከር ስለሆነ ይዳሁነ ነቢሂ خلق الله የአላህን አይነት ፍጡር ለመፍጠር መፍጨርጨር ማለት ነው። ይህ በካሜራ ይሁን በወረቀት ላይና ግርግዳ ላይ ይሁን ያው ነው። ፎቶ የተከለከለበት ምክንያት ልክ እንደ አላህ አይነት ፍጡር መፍጠር ይችላለሁ ማለት ስለሆነ ሌሎችን ፈተናዎችን ስለሚያስከትል በተለይ ሴት ልጅ ፎቶዋን አንስታ በምትልክበት ጊዜ የሚመጡ ብዙ ፈተናዎች ይኖራል። ለሷም ለባሏም ጥሩ አይሆን። የስልክ መሰረቅ ሊኖር ይችላል። ሲላላኩ መሃል ላይ ሌላ ሰው ጣልቃ ገብቶ ተሳስቶ ወደ ሌላኛው አካል መላክን ሊያስከትል ይችላል። ባሎች ውስጥ ቅናት ሊኖር ይገባል። ወደ አንተ የላከችውን ፎቶ ሌላ ሰው ቢያይ፣ ስልኳ ቢሰረቅ፣ አስቀምጠው በሄደችበት ሌላ ሰው አንስቶ ቢያይ፣ አሊያ ደግሞ ያንተን ስልክ ሌላ ሰው አንስቶ ቢያይ ሌላ ሰው ቢይዝ ውስጡ ላይ ያለውን ነገር ቢያይ ምንድን ነው ሊሰማ የሚችለው? ይሄ ሊያሳስቡ ይገባ ነው። መታየቱ የግድ ከሆነ ላይቭ ኮል ተደዋብሎ መታያየት ነው። ፎቶ አንስቶ መላኩ ፈተና ስላለው ክብርን ሊነካ ስለሚችል በሩ መዘጋት ነው ያለበት። እንደዚህ አይነት ፈተናና ችግርን የሚያስከትል በመሰረቱም ወንጀልና ክልክል የሆነን ነገር አድርጊ ብሎ ባል ሚስቱን ማዘዝ አይገባውም። እንዲታዘዙ ከፈለግ ማድረግ የሚቻልን ነገር እዘዝ ነው የሚባለው። ማድረግ ማይቻልን ነገር አዞ አላደረጋቸውልኝም ብሎ መቆጣት ተገቢ አደል። ሌላኛው ጥያቄ አባቴ ሌላ ምስት አግብቷል፣ እናም እኛን አይጠይቀንም፣ እኛም ስናናግረው በግድ ነው መልስ የሚሰጠን። እቤቱን በተደጋጋሚ ስንሄድ አያናግረን፣ ደስተኛ አይደለም። እኔ ቤቱ ሄጄ አድሬ ሳናግረው ደስተኛ አልነበረም። እንዲሁም ለትዳር ሲጠየቅ ያለ ምክንያት አያገባኝም ይላል። እኔ በድርጊቱ በጣም እየተሰማኝ ስለሆነ ግንኙነቴን ለማቋረጥ እያሰብኩ ነው። ምን ይመክሩኛል? እንዲሁም ወንድሜ ወኪል ሆኖ መዳር ይችላል? አባታችን አያገባኝም ስለሚል ያብራሩልኝ የሚል ጥያቄ። የወላጆች ሐቅ እጅግ በጣም ከባድ ነው። ከአላህ ሐቅ ቀጥሎ ትልቅ ሐቅ ምድር ላይ የወላጆች ሐቅ ነው። በተለየ እናት አባት ጥፋቶችን ቢያጠፋም ልጆቹን ቢበድልም፣ ልጆች እዚሁ በጥፋት ዚሁ እንቅጣህልን ሊሉ አይገባቸውም አይፈቀድላቸውም። በተሻላቸው ያክል ሶብር አድርገው ለወላጆቻቸው በጎ ሊሆኑ ይገባል። እነሱ ቢበድሉም ቢያጠፉም በጎ ሲሆኑልን ብቻ አይደለም፣ በጎ ሆኑላቸው የተባልነው ነው። ሸሪዓ ላይ በሁሉም ሁኔታ ላይ ወላጅ በመሆናቸው ምክንያት ብቻ በጎ እንድንሆንላቸው ሸሪዓችን ይመክራል። ወንዶች ሌላ ሚስት በሚያገቡበት ጊዜ የመጀመሪያ ቤታቸውን ባዶ ሊያረጉ ልጆቻቸውን የመጀመሪያ ባለቤታቸውን ሊበድሉና ሐቃቸውን ሊያጎድሉ በጭራሽ አይገባቸው። የተኛውም ወንድ ከአንድ በላይ ትዳር ኖሮት ወደ አንደኛዋ ያደላ እንደሆነ የቅያም ቀን ሆዱ ወደ አንድ ጎን የተንሻፈፈ ሆኖ መቆም አቅቶትና ከብዶት እየተንገዳገደ እንደሚቆም ተነግሯል። ባለማወቅ ከሆነ አባቴን የሚያደርገው ድርጊቱ በሸሪሃ የተወገዘ እንደሆነ ባዱንያን በአኼራ ለሱ መልካም እንዳልሆነ ነገ እንደሚያሳስተው ነገ እንደሚያስቆጨው መንገድ ያስፈልጋል። ይሄም ሆኖ ካላስተካከለ የሚተሳሰበው አላህ ነው። ቤቴን አትግቡ ብሎ በር ዘግቶ እስካንመለሰ ድረስ ልጆች አለፍ አለፍ ያሉ ሊጠይቁት ይገባል። በሩን የዘጋው ዝምድናውን የቆረጠው እሱ ነው የሚሆነው። መጠየቁ ግዴታ አይሆንም። ሲገናኙ ብቻ ሰላም አለይኩም መባባል፣ ማናገር፣ ሲቸግረው መርዳት፣ ሲጠራ ቤት ማለት ብቻ ነው ከልጆች የሚጠበቀው። እኔ ከሁን በተመለከተ አያገባኝም ካለ ከሱ ቀጥሎ ያለው ወልይ ማሰር ይችላል። አባት ልጆቹን ለትዳር ሲጠየቅ አያገባኝም ሊላ አይገባውም። ያገባዋል፣ ግዴታ አለበት። ዲኑን አኽላቁን የምትወዱት አካል ሲመጣ ዳሩት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ዲኑ ላይ አኽላቁ ላይ የማስተዳደር ብቃቱ ላይ ይህ ነው የሚለው እንከን ሳይኖርበት አያገባኝም ብሎ መመለስ አላህ ዘንድ ተጠያቂ እንዲሆን ያደርገዋል። ወንጀለኛ ይሆናል በዚህ ድርጊቱ። የመጣው አካል ለተዳር ብቁ ከሆነ አኽላኩ ስነምግባሩ መልካም ከሆነ አባትም ቢካለ አያት ካለ የአባት አባት እሱ እንዲያስር ይደረጋል። ከሌለ ሸኪቅ ወንድሞች ያስራሉ፣ በአባትም በእናትም ይገናኙ። ካልሆነ በአባት በኩል የሚገናኟቸው ወንድሞች ያስራሉና